እና አብሬሽ የመኪና አደጋ ደረሰባቸው፣ ተባለ የውሸት ማለት ነው። ነገር ግን ይሄ ነገር እውነት እንዳይሆን ተጠንቀቁ። ምክንያቱም ሰው እየበደላችሁ፣ ሰው እያስከፋችሁ፣ ሰው እያስለቀሳችሁ ስለሆነ ማለት ነው። ማንን ሩትዬን፣ ሩታን እያስለቀሳችዋት፣ እያስከፋችዋት፣ እየበደላችዋት ነው። ሰውን የበደለ፣ ሰውን ያስከፋ፣ ሰውን ያስለቀሰ መቼም ቢሆን ሰላም አያገኝም። ስለዚህ መጥፎ ሁኔታ ላይ እንዳትወርቁ ተጠንቀቁ ማለት ነው። ዛሬ የውሸት ምናምን አደጋ ደረሰብኝ ምናምን ማለቱ አይደለም። ነገር ግን ሰውን የበደለ ሰው አንድ ቀን እጁን ያገኛል። ስለዚህ ሰውን መጀመሪያ፣ ሰውን ከመበደል ተጠንቀቁ፣ ሰውን ከማስለቀስ ተጠንቀቁ፣ ሰውን ከማስከፋት ተጠንቀቁ ማለት ነው። ኢቭን በአመት በዓል እንኳን ሩታ ስታለቅስ ነበረ ማለት ነው። በበዓል ለት እንኳን ሩታ ስታለቅስ ነበረ ማለት ነው። እና ያያ ያያ ነገር ሩታ እንኳን ጨክና ይሄን ሰው እንደዚህ አድርገው እኔን በድሎኛል እኔን ያስከፍቶኛልና ይህን ሰው እንደዚህ አድርግልኝ ብላ ባትል እንኳን ወይም ዱአ ባታደርግ እንኳን ያለቀሰችው እንባ መሬቷ አይወድቅም ማለት ነው። ያለቀሰችው በዛ ሰው ምክንያት በደሯን እያስታወሰች ለምን እንደዚህ በደለኝ እያለች ያለቀሰችው እንባ መሬት አይወድቅም ማለት ነው። እነት ሳሁን ከምትበድሉ ይልቅስ ተበዳይ ብትሆኑ አሪፍ ነው። እኔ ሳሁን ከምበድል ይልቅስ እኔ ቢበድሉኝ ቢገፉኝ በጣም ነው ደስ የሚለኝ። ምክንያቱም እኔ ወድቄ ገፉኝ ገፍተውኝ ሰብረውኝ ጥለውኝ ወድቄ አልወርቅም፣ ግን እነሱ ዋጋ ይከፍሉበታል ወደፊት እና እኔ ሰውን ከመበደል ይልቅስ ሰው ቢበድለኝ በጣም ነው መመርጠው ማለት ነው። እና ማንም ሰው እንደዛ ቢሆን ነው እኔ ደስ የሚለኝ፣ ከመበደል ተበዳኝ መሆን ይሻላቸዋል እና እዚህ ጋ ብዙ ልጆች እንደውም የሩታ ጾለት ነው ምናምን እያሉ ነበረ። ኖ ሩታ ጾለት ወይም ዱዓ አታደርግም፣ ምክንያቱም የልጇ አባት እስከሆነ ድረስ ይሄን ሰው ተናግራለች። እሷም ያኔ እንትን አለውም ብላለች። ይሄን ሰው እንደዚህ እንደዚህ አድርግልህ እንደዚህ እንደዚህ ብላ እንትን አትልም። እነሱ እንደበደሏት፣ እነሱ እንዳስከፏት ልክ እንደዚህ እንደዚህ ነው ብላ አትልም። ነገር ግን አልቅሳለች፣ ብዙ ጊዜ አልቅሳለች። ጋይስ እርጉዙና አልቅሳለች፣ እርጉዝ እንኳን ሳትሆን ብቻ አላቅም፣ የሰው ልጅ ሰው በድሎት በዛ ሰው ምክንያት ካለቀሰ እምባ ከወጠው በጣም ከተበሰቃቀለ በጣም ከተበደለ እውነቴን ነው የማላችሁ፣ እንዲህ ዋጋ ይከፍላል፣ ዋጋ ይከፍላል። ጊዜና ሰዓት ወይም ጊዜና ቀናቶች ይፈጃል እንጂ ለያንዳንዱ ነገር ዋጋ ይከፍላል ማለት ነው። እና ማለት የምፈልገው ነገር ዛሬ ላይ እነሱ እነ ሄርሜላ ዙጡጡና አብርሽ ከቀን ላይ አንዴ ፊቱን እንደ እንደ ጩጬ ማለት ነው እንደ ጩጬ ፊቱን እያጠበችው ምናምን፣ መተው ማታ ላይ ደግሞ የመኪና አደጋ ደረሰብን ምናምን፣ ህዝቡን ለማጨናነቅ ማለት ነው። እኖው የእውነት የእውነት እንዳይሆነባችሁ፣ እየሰራችሁ ያላችሁት ነገር ተገልብጦ የእውነት እንዳይሆንባችሁ፣ ራሳችሁን ጠብቁ። ሰውን አትበድሉ። ሩታን አታስከፏት፣ አትበድሏት ማለት ነው እና ቢያንስ ለምታደርጉት ነገር እንኳን ጥንቃቄ ጊዜ ለሁሉም ነገር ጊዜ ያለው፣ ተጠንቀቁ። ትንሽ እንኳን ይሄ ነገር ይህን ይሄን ሰው ሊያስከፋው ይችላል። እንደዚህ ይሄን ነገር ቢያው ይሄ ሰው ሊከፋ ይችላል። እንደዚህ ስታደርገኝ ባይ የልጅናት ትከፋት ትችላለ። ምንም ብፈታ እኮ ልትከፋት ትችላለ። የልጅናት ምናምን የሚል ጥንቃቄ መጠንቀቅ፣ ለሰው ስሜት መጠንቀቅ የሚባል ነገር አለና፣ ለሰው ስሜት ትንሽ ተጠንቃቁ ማለት ነው። ለሩታ እና በመቀጠል ደግሞ ሩታዬ፣ እንግዲህ አላየናትም፣ ትናንትናም ዛሬም እኔ አላየዋትም። እውነት በጣም ተናፍቀሻል፣ የኛ ጠንካራ፣ የኛ ለማይረባ ነገር ግድ የለለሽ የእውነት ላልዋለ ነገር ግድ የሌላት ናት። ኮሮታ ማለት ነው እንጂ ሌላ ሴት ብትሆን እስካሁን ስንት ነገር በፈጠረች ነበር። ድራማም ቢሆን በዩቱባ ስንት ነገር በሰራች ነበር። እሱ አሁን በቻናሏ ራሱ ቪዲዮ ከተለቀቀ ዝማን በጣም ቆይቷል ማለት ነው። እና ማለት የምፈልገው ነገር በጣም ተናፍቀሻል ነው። ሲቀጥል ደግሞ እንግዲህ እኔ እውነት በጣም ብዙ ነገር ሳይ ነበረ በእና አብርሃም እና በእና ሄርሜላ እንትን ግን ቪዲዮ ልሰራ ግን፣ እንደው ቪዲዮ መስራቱ፣ በእነሱ ቪዲዮ መስራቱ ለራሱ አስጠላኝ ነው፣ እንደዋት አላውቅም። ምክንያቱም እንዴት ነው ምንድነው ምለው? አሁን እኔ እንጃ፣ ምን ብዬ ምንድን ብዬ ነው የምሰራው? ምክንያቱም ጋይዝ፣ አሁን ይሄ እኮ በጣም የሚያስጠላ ነገር ነው። እውነት ባል በባል መሀል ገብታ አንዲት ሴት የሰውን ባል መቀማት እሬ፣ የእውነት ባላችሁን ከምትመኝ ሴት አላህ ይሰውራችሁ። የእውነት ባላችሁን በቃ የእናንተን ህይወት ከምትመኝ ሴት አላህ ይሰውራችሁ። ይቺ እኮ አሁን የሩታን ህይወት ተመኝታ የሩታን ባለ ቀማይ ሴት ባለጌ፣ የእውነት ባለጌ። ባለጌ የሚለው ቃል ራሷ ያንሳታል ማለት ነው። በጣም ባለጌ ናት። ከሚነገረው ወይም ከሚባለው በላይ ነው ባለጌ የሆነችው ልጅቱ የምታደርጋቸው ድርጊቶች ምታደ እነሱ አሁን እዚህ ጋ ተመልካችን ለማበሳጨት፣ እኛ ለምን እንደዚህ ታደርጋላችሁ? ሩታሳ ሩታሳ ስለምን እኛንም ለማበሳጨት ሊሆን ይችላል እሱ እንደዚህ እያደረገ ያለው እሷ ግን፣ ቢያንስ እንደ ሴት አስባ ሴት ስለሆነ ትንሽ ጥንቃቄ አታደርግም? ትንሽ እንኳን የእውነት የምታደርጋቸው ድርጊቶች ምንድን ነው? እንደዚህ መላላስ፣ መላላጥ፣ መጋጋጥ ውይ እረ እንዴት ነው? እንዴት እንደሚያስጠላ የውነት ድራማ ቢሆን ለራሱ በጣም ነው የሚያስጠላው። ድራማም ቢሆን ለራሱ ያስጠላል ማለት ነው። የድራማም አለው አለው የድራማም ልክ አለው ልክ አለው። እዚህ ጋር ተፈጸመ ይላል ድራማ ማለት ነው። እነዚህ ግን ተፈጸመ የሚል ማለቂያ ያለለው ድራማ እውነት በጣም ነው የሚያስጠላው ማለት ነው። እውነት በጣም ነው የሚያስጠላው ድራማውን እንኳን ስትሰሩ ርቅታችሁን አጠብቁም እንዴ? ምንድነው? እንደዚህ መላለስ፣ መጋገጥ፣ ታፋ ታፋስር መግባት፣ አንገስር መግባት ምንድነው? ምንድነው የቀራችሁ ኮ ሁለት ነገር ስታደርጉ ማየት ብቻ ነው። እነዚህ አሁን ሄርሚለና አብሬሽ ያደርጉ ሳያደርጉ ያላየውት ሁለት ነገሮች ብቻ ነው። እነሱንም ደግሞ ወደፊት እያደረጉ አያደርጉ ማሳየታቸው አይቀርም ማለት ነው። ስለዚህ በጣም ነው የሚያስጠላው። እንደዚህ ብልግና የሆነት ለራሳችሁን ተንበሉ። ገና ለገና ብር ነው እና ተብሎ እንደዚህ ራስን እንትን ማለት ምንድነው እውነት? ኧረ ከባድ ነው። ሲጀመር አሁን ድራማ መጨረሻ ላይ ሲያበቃ ምን ይመስለኛል ይመስላችኋል? አንድ ሴት እርጉዙና እንደዚህ ምናምን ሲጀመር እኮ ያው ሁላችንም እንዲያል ተጣሉ እናውቃለን። ሩታና አብርሽ ግን ለድራማም ቢሆን ለምን ያስለቅሷታል? ለምን ለምን ያስለቅሷታል? በዓመት በዓል በአዲስ ዓመት መስከረም አንድ ቀን እንኳን ስታለቅስ ነበር እውነት። በዓመት ባላቸው ማለት ነው እና ለምን ያስለቅሷታል? በዓመት በዓል እንኳን ደስተኛ አድርጋናል ለድራማም ቢሆን ነገር ግን ምስኪን የዋህ ስለሆነ ቻይ፣ ወይም የሰጧትን ነገር ተውን ያሏትን ነገር ሁላ ነው የምትተውነው ማለት ነው። በጣም በጣም ነው ምስኪን ናት ሩታ። በጣም ምስኪን የዋህ ልጅ ናት። አሪ ያሏትን ነገር ሁላ የምታደርግናት ማለት ነው። ለሰው ለሰው ደስታ የምትኖር ልጅ አይነት ነው የምትመስለኝ ማለት በቃ ሰው እንዳይከፋባት የምትጥር የሰው ልጅ፣ ይህን አድርግልኝ ካላት እሺ ችግር የለውም የምትል ለሰው ልጅ ክፉ ነገር የማትመኝ ሴት አድርጌ ነው ማስባት። ንጹህ ሰው አድርጌ ነው ማስባት። እውነት እያያችሁ ነው። በየዩቱብ በየዩቱብ በራሷ እንኳን ቻናል ቪዲዮ ሳትለቅ በየዩቱብ ናይ፣ በዚህ ስሪ ስሏት፣ ናይ፣ በዚህ ስሪ ኦኬ፣ እሺ። በየቱ ነው የምትስረው? ያ ማለት ሰውን እንዳታስከፋ ሰው ለጠየቃን ነገር ከእሽታ ውጭ በቃ ጥሩነቷ እሺ ነው የምትለው ማለት ነው። ለሰው ልጅ መጥፎ ነገር አትመኝም፣ መጥፎ ነገርም አትመልስም። ወይም ደግሞ እምቢ የሚለውን እንኳን እንኳን ቃል እንኳን ለመመለስ የማትችል የዋህ ልጅ ናት እሮታ ማለት ነው። በጣም ምስኪን ልጅ ናት እና ይችን ምስኪን ልጅ ለድራማም ቢሆን ባታስ ለቅሷት ባታስ ከፏት ምን ችግር አለ? እና ደግሞ አሁን በሷ ቻናል ቪዲዮ ማይለቀቀው ለምንድን ነው? ወይ ደግሞ ቻናል ከሌላት ሌላ ቻናል ትክፈት። ቻናሉ ይሄ የአብሬሽ ነው እየተባለ ነው። አብሬሽ ነው የሚቆጣጠረው እየተባለ ነው። ስለዚህ እንደዛ ከሆነ ሌላ ቻናል ከፍታ በዛት ትስራ ማለት ነው። እና እንግዲህ ሰሞኑን እንግዲህ ትናንት ማልመጣ ዛሬም ማልመጣ ትናንትና እንኳን ብሩኬን መልካም ልደት ብለዋል ኢንስታግራም ላይ እና እንግዲህ ከትናንት ዛሬ አላየኋትም። እንግዲህ ወይ ልትወልድ ቤተሰቦቿ ጋ ሄድ ያለይ ያለችው ቡታጅራ እንደሆነ ሁላችንም እናውቃለን። ታ ቡታጅራ ናት ያለችው የማቃለባችሁ ማለት ነው። እንግዲህ ሰሞኑ ወይ ልትወልድ ምናምን ሊሆን ይችላል። በሰላም ትውለድ እና እንደዛ ነው። እና አብርሽ የቀልድ እንደዚህ ኮን እንደዚህ ኮን ስትሉ የእውነት እንዳይሆንባችሁ የምር እንዳይሆንባችሁ፣ ተጠንቀቁ። ምክንያቱም ሰውን አታስከፉ። ሰውን ያስከፋ ሰው ግዜና ሰዓት ዛሬ ላይ ደስተኛ ሊመስለው ይችላል እንጂ ዋጋ ይከፍላል። እጥፍጥፉ አቀኑ በአንድም በአንድም ባይወረድ ጥብታም ባይወረድ በሱ ምክንያት ጥብታም ባይወረድበት ሰው የእውነት እጥፍ እጥፍጥፍ ነው እንትን ዋጋ የሚከፍለው። ስለዚህ ከእንደዚህ አይነት ነገር ይሰውራን። እና እንደዛ ነው እላችኋለሁ። እስከ ቪዲዮ መጨረሻ የተከታተላችሁኝ ካላችሁ እጅ ከልብ አመሰግናለሁኝ። ለቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ አድርጉኝ። ቪዲዮ ታያላችሁ፣ ግን ላይክ አታደርጉም። ለምን እንደው አላውቅም። ላይክ ብታደርጉ ምንም ችግር የለውም። አቀበት አያሰድም፣ ቁርቁለት አያሰድም። በጣም ሲምፕል ነገር ነው፣ ላይክ ማለት ነው ላይክ ድርጋ